አንጋፋው ባህር ዳር ዩኒቨርሲቲ በዛሬው ለ6174 ተማሪዎችን በተለያዩ መርሃግብሮች ያሰለጠናቸውን ተማሪዎች አስመርቋል። ከነዚህ ተማሪዎች መካከል አራት ነጥብ በማምጣት የዋንጫ ተሸላሚ ከሆነችው ከተመራቂ ፌቨን ጉርጁ ጋር ቆይታ ልናደርግ ወደናል። ፌቨን እንኳን ደሳለሽ እያልን በምን ትምህርት መስክ ነው የተመረቅሽ የሚለውን እስኪ ያስታወ 2017 የሳይበር ሴኩሪቲ ተመራቂ ተማሪ ነው። አራት ነጥብ ስታስመዘግቢ ምን ያክል ቻርጅ አለ ምን ያክል አለ የሚለውን እስኪ እ እሺ ሰው በአራት ነጥብ ውስጥ አርባ ሁለት ከሀምሳ ሶስት ኮርሶቹ አርባ ሁለት አካባቢ ኤፕላስ አለኝ። ቻርጅ ማለት ነው። ከዛ የቀሩት ኤዎች ናቸው። በአጠቃላይ የነበረን ቆይታ በጣም አሪፍ ጊዜ የነበረ ያው ድካሙን ቢኖር የምታገኘው ውጤት ሞቲቬት እያደረገን እያገዘን ለዚህ ደርሰናል ብዬ አስባለሁ። እና ያው ላመጣዎት ውጤት ምስጥሩ ብዬ የማስበው በመጀመሪያ እግዚአብሔር ነው። እግዚአብሔር ይመስገን ለዚህ ውጤት። በመቀጠል ደግሞ ግቢ ውስጥ ዋና ወሳኙ ነገር የጊዜ አጠቃቀም ነው። ጊዜም በአግባቡ መጠቀሜ እንዲሁም ደግሞ ስኬታማ የሚያደርጉ የአጠናን ስልቶችን መከተሌ ነው ብዬ አስባለሁ። የት አካባቢ ተወለድሽ? የት አደግሽ? ከዛ በፊት የነበረ የትምህርት እንቅስቃሴ ውስጥ ምናልባት ከዩኒቨርሲቲ ቶሎ የመጣ ነው ወይስ ከዛ በፊትም ከፍተኛ ውጤት እያስመዘገብሽ ነው የመጣሽ? እሺ የተወለድኩት በአዲስ አበባ ከተማ ነው። ከዛ አምስት ዓመት አካባቢ ሲሆን እዚህ ባህር ዳር መጣሁ። ከዛ ጀምሮ እስከ አሁን ድረስ እዚህ ነው እየኖርኩ ያለሁት እና በጣም ብዙ ትምህርት ቤቶችን ተምሬያለሁ። ግን በአጠቃላዩ በትምህርት ህይወቴ የደረጃ ተማሪ ነበርኩኝ። በሃይስኩልንም የተማርኩት በባህር ዳር ዩኒቨርሲቲ ስቴም ኢንኩቤሽን ሴንተር ነው እና የእሱም በጣም ከፍተኛ የመምህራኖቹም ከፍተኛ አስተዋጽኦ አላቸው። አሁን ላስመዘገብ ነው ውጤት ሰው ከድሮም ጀምሮ የነበረ ነው። ሀገሪቷ ናት ያስተማረችን፣ እና እኔ የማስበው ምንድን ነው ለሀገሬ አንድ ነገር ማበርከት እፈልጋለሁ፣ በዚሁ በትምህርት ዘርፉ እና እርግጠኛም ነኝ በዚሁ ስራ እንደምሰራበትና ከፍተኛውን አስተዋጽኦ ላበረክት እንደምችልም። ወደፊት ለሌሎችም አንድን ስራ በደንብ በትኩረት ከያዙ ውጤታማማ እንደሚቻል እንዲሆን ምን ታስተላልፍ ያለች እሺ በቃ ዋና ለሆነ አንድን ነገር ያሰብነው ነገር ለማሳካት ዋናው ነገር ብዬ የማስበው ምንድነው፣ በራሳችን ያለን እምነት፣ ያንን ነገር ምን ያክል እንፈልገዋለን የሚለው ነገር ነው እና ለምናስበው አላማ ጠንክረን እንስራ ነው ማለት የምፈልገው። ለሴት እህቶችም ደግሞ ያው ሴት ስንሆን ብዙ ፈተናዎች ሊገጥሙን ይችላሉ እና ብዙ አቺ መባል ሊገጥም ይችላል እና እነሱን ሁሉ ተቋቁሞ ችግሩት እንዲያጠነክራቸው እንዲያጸናቸው ነው ልናገር